አባበላይ የሚባሉት አባት በሰኒወር መጡ ወደኛ ቦታ። ያው ትንሽ ጊዜ ነው የተቀመጡት፣ ብዙም አልተቀመጡም። ጊዜውም የመጡበት ወደ አምሌ ሊገባ አቅራጫ ነው። ከመጡ በኋላ እንዴት አሉ አሉ ይዛ መስገን ሰላም ተባባል። ከዚህ በኋላ ረ ዛሬ ትናንት ለዛሬ በአምስት ለስድስት እመቤታችን ማርያም መታ ወርቀ ዘቦ ልብስ ለብሳ ወርቀ ዘቦ ጥላ ይዛ መታ፣ አባ በላይ አባ በላይ ብላ ጠራችኝ። በጠራችኝ ጊዜ አቤት አልኩ ደንግጬ የተነሳው ሰያት ህፃይ ሰባት እጃብርታለኝ በጣም ብርሃን ተመልቷል ያለሁበት እንቅልፍም አልለው ህልምም አልለው። እንዳለሁ እንዳለው እንደነቃሁ መስሎ ነው የታየኝ። በዚህ አይነት መቤታችን እንዲህ አርጋ አነጋገረችኝ። ከበዓሉ በበዓሉ ዕውደት ታውዶ ታቦት ወደ መንበሩ ሲመለስ አንተ ከዚያ ቦታ እንዳጠፋ አለችኝ። የሚመጣም ያናግርህ ሰው አለ፣ እህ ብለት ስማው መጠራጠር በአንተ ላይ እንዳይኖርብህ ጥርጥር እንዳታረግ፣ ብለ ስማው። አሁን ያው ለሰውና ለአባ ገድዎን ነው የተናገርኩት፣ ለሌላ ሰው ለማንም አልነገርኩም። እና እንዲያውቁት ብዬ ነው ብለው አናገሩኝ። ቅዠት ነው ብዬ እንጂ አላመንኩበትም ለጊዜው ያን ካሉ በኋላ እሳቸውም ወደ ቤታቸው ሄዱ። እኔም ወደ ቤት ሄድኩኝ። ያው በሌሊቱ ያው ታደረ። ቅዳሜ ቀን ነው ይመስለኛል። በዚያ ነው ጠዋት ነው ቅዳሴው ጠዋት ተቀደሰ። እውደት ሲዞር እውደት ዞርነ። ከእውደት ላይ ታቦቱ ጸሎትም ተደርጎ ያው አማን በአማን ብለው ሊቃውንቶችም ዘምረው ካበቁ በኋላ ታቦቶ ወደ መንበሩ ሲመለስ እሳቸው ልብሴን ያዛረጉኝ እኔ ስገባ ምንድነው ብዬው ዘወር ስልሳቸው ናቸው። አይ ትናንት የነገሩኝን ቁም ነገር አድርገው ነው። አይ እንዲያው ቅዠቱ ሁሉ ብዬ እኔውም በልቤ ጥርጥር አድርጌአለሁ። ከዚህ በኋላ ወት መጣለ ወት መጣለሆት ቀይ ሰውዬ ጃን ልብስ ለብሶ ጃን ጥላ ይዞ መጣለ ወት አይታየወትም። ፊቱንም ለሌላ አይታየውም ላንተ ይታያል ለሌላ አይሰማውም ላንተ ይሰማሃል ብለው ስለነበረ አሁንም አይታየወትም አሉ አይታየኝም አልኩ ደግሞ አሁን እዚያው ያን እንዳሉ ጠራኝ ጠራኝ አይሰማዎትም ኧረ አይሰማኝም አልኩ ይህን ስል ሀቆብህ ላይ ያለውን ጥምጣም አዲስ ነው የመነኮሱት ሁለት ወር መምላቱን እንጃ አቆብህ ላይ ያለውን ጥምጣምህን አውልቅ አለች አለኝ። ለኔ እየነገረው እዚያ ለኔ ማናቸውን እያወሩ ያውልቁ ጀመር። ያን ሻሻ ወለቁ። ሸሚዝና ኮት ከእንትን እባቸው ቀሚሳቸው በላይ ለብሰዋል። ከዚያ በላይ ደሞ መልመሊ ለብሰው መልመሊው ላይ ደሞ ከቦርት ለብሰዋል። ከዚህ በኋላ ይህን ካሉ በኋላ አይሰማኝም አይታየኝም፣ ስላቸው ያን ሁሉ አውልቅ አለኝ እያሉ መጽሐፍም ነበረ። ያን አውልቆ ያን ልብሶ ከተዉ በኋላ ቀሚስና ነጭ ሱሪ፣ ነጭ ቀሚስ ነበረ። እሱን ካስቀመጡ አለበሱ በኋላ እንደገና መልመል ይህን ልበስ አለኝ አሉ። ለእኔው እየነገሩ መልሰው ከቦርታቸውን ጫኑ፣ መጽሐፋቸውን አነገቱ። ከእንግዲህ ናን ሂድ እኔ መላክተኛ ነኝ በዚህ መንገድ ወደዚህ እምንሄድበታለት የላከኝ ላኪው እኔ ተልኬ ነው የመጣሁት ብሎ አለኝ ብለው በቀኝ በኩል ዙረው ሶስት ጊዜ ሰግደው ስሉስ ቅዱስ ቀኙን መንገድ አድርጉልኛ ቀኙን መንገድ አድርጉልኝ በቀኝ ምርወይ ሥሉስ ቅዱስ ብለው እኔም ተሰናብተው ይህችን ልብሶች ለአባገሪ ላረፍኩባቸው ሰውዬ ሰጡልኝ። እሳቸው ለመምጣትም ጥርጥር አላቸው። እንደሚመጡም ሆነው ነው የሄዱት እና ገንዘብ ደግሞ አለባት ትንሽ። ብዙ አደለችም። ትንሽ ገንዘብ አለች። ለአባገሪ ወሰጡልኝ ብለው ወጣ ሲሉ ጫማ አልቦሽ እንትን ማያወጡ ሰውዬ ናቸው። ዝም ብለው ያለ ጫማ ሲሄዱ እኔን እንደ በሩ ወጣ ሲሉ፣ እንደ እንቅልፍም እንደፈናም እንደ ሙቀትም አመጣና እንደ ወፍ አደረገኝ። እዚህ ጊዜ አየሁ፣ አዳመጥኩ፣ አዳመጥኩ፣ ሄዱ። እኔም ፍዝዝ ብዬ ቆይቼ ከእንቅልፍ እንደነቃ ሰው ብድግ ብዬ ተነስቼ ያንን ልብስ መሰብሰብ ያዝኩኝ። ያንን ሰብስቤ በሸሚዟ አስሬ ይዤ ወደ እሳቸው ወደ ተላኩበት ቤተነ